በጣም ነው የወደድኩት። በጣም እስከ ዛሬ አለመበሳቴ እራሱ ቆጭቶኛል። የሚያመኛል ብዬ አስቤ ነበር ግን አላመመኝም። ከፈሪ እኮ ምንም አላለም። አፍንጭ እስኪ እስኪ ማለት እረዱ፣ ሜካፕ ያምርብሽ። ምረዱዬ ደግሞ በውሸት ማርያምን እግዚአብሔርን አትበይ። ትክክለኛና ምርጥ እህታዊ ምክር ነው የጻፍሽላት ወይም የጻፍክላት ማለት ነው። መጀመሪያ ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ መት ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን፣ ሁላችንን በየሃይማኖታችን እንጸል ከዚህ ቪዲዮች ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫት ቤተሰብ ትሆኑ ዘንድ በአክብሮት እየጋበስክ የተሰማችን ሀሳብ አስተያየት በኮሜንት እንድሰጥ እያልኩኝ፣ ዛሬ እንግዲህ ከምርጦቹ ከሚያስቀኑት ከሚያስተምሩት ከሚያስደምሙት ዩቲዩበሮች መካከል አንዳቸውን ይዤ መጥቻለው። እነሱም ሮ እዮባና እረዱ ናቸው ማለት ነው። ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁኝ። አስደማሚና አስቂኝ ኮሜንቶችን የሚያየው ነበረ። ይሄ ቁም ነገር ነው። ሌላው ደግሞ ሁለተኛ እዚህ ጋር መልስ እንፈልጋለን። ስለ ቲጂ አገልግል ወይም ስለ አቦጊዳ ቻናል ባለፈው እረዱና አንተ ተጋብዛችሁ ነበር። አንተም ስትመርቃቸው ነበር፣ ትዳራችሁ ይባርክ ብለህ ምን እየተፈጠረ ነው? ውሸት ከሆነ በጣም ገራሚ ነው። አሎይ ዊ ኒድ አንሰር ኦኬ ተብላችኋል እንግዲህ፣ መልስ እንፈልጋለን። ለጥያቄያችን መልስ እንፈልጋለን እየተባላችሁ ነው። ይሄን ነገር አዎ መልስ ብትሰጡበት መልካም ነው። ምክንያቱም ቲጂ እና እሱ መጀመሪያውን ምን ያቅ ነበር እንዳልተጋቡ ሁሉ ነገር ውሸት ነው፣ ውሸት ውሸት ማለት ነው። ለማንኛውም ቲጂ አገልግል እኔ ዩቱብ እንዳላት አላቅም። ካላት ብጠቁሙኝ ደስ ይለኛል። ግን በቃ ዩትዩብ እሱ ብቻ ነበር የነበረው። እሱ ደግሞ ሰርቶ ያው አሁን ተለያይተዋል ማለት ነው። መጀመሪያውንም ድራማና ፊልም ነበር ስራ ነበር የሰሩት እንጂ እውነተኛ ጋር ብቻ አይደለም። ብዙዎቻችሁ ግን አምናችሁ በጣም ብዙ ነገር ስትሏቸው ነበረ፣ መልካም ስትገልጹ ነበረ። ነገር ግን ሁሉም ነገር ውሸት ነበረ። ውሸት እንደሆነ እኔ አውቅ ያለሁ ከፊት እና ደግሞ በጣም ብዙዎቻችሁ በውስጥ እየመጣችሁ ቴዲ አቦጊዳ ነው ወይ ቴዲ አቦጊዳ ነው ወይ እያላችሁ ይህኝ ነው። አሁንም ድረስ ቴዲ አቦጊዳ ይሄ አይደለም ሶስት መቶ ምናምን ሽፎሎ ያለው ስለ ዩትዩብ የሚያስተምረው ልጅ እሱ መስሏችሁ ነበር። በስሙ ማለት ነው፣ ግን አይደለም። ቴዲ ለራሱ ክብር ያለው ስርዓት ያለው ቤተሰቡን ራሱን የሚያከብር ሲሬ የሆነና ልክ በዚህ እንደምታዩት አስተማሪ ነገሮች እንደሚሰጡ ሁሉ ስትቀርቡት ደግሞ በጣም ተጫዋች አስቂኝ ፈታ የሚያደርግና ቁም ነገረኛ ልጅ ነው። ቴዲ አቡጊዳ ማለት ነው። የሶስት መቶ ምናምን ሰብስክራይብ ያለው ልጅ ማለት ነው። አዎ እውነታችሁ ነው። ሁለት አካውንት ነው ያለው። ነገር ግን ሁለተኛው አካውንት አስተማሪ ነገር የሚሰራበት እንደዚህ አይነት ነገር እንደማይሰራበት ከወዲሁ ልነግራችሁ ወዳለሁ። የማታውቁ ልጆች ብዙ ቤታችሁ በውስጥ እየጠየቃችሁኝ ስለሆነ ነው። እስካሁንም ድረስ ያው እሱ በመልክ ስለማታውቁት ማለት ነው በምስል ወጥቶ ስለማያውቅ ብዙዎቻችሁ ጥያቄ ስለምታቅታ በዚሁ መልሼላችሁ ልለፍ ብዬ ነው። ስለዚህ ዮባ ይህን ጥያቄ አይቶ መልሱ እንደሚመልስ ተስፋ እናደርጋለን። ወደ ዛሬው ቪዲዮ ልሂድና እንግዲህ ረዱዬ እንደምታዩት አፍንጫዋን ተሰራሁ በሚል ዮባን ፕራንክ አድርገዋለች። ነገር ግን እሷ ያው ተሰርታ አይደለም። ግን በጥያቄዎቻችሁና በአንዳንድ ነገሮች መሰረት እኔም ጥቂት ማለት ስለፈለኩኝ ነው በድራማና በፊልም በፕራንክ መካከል ማርያምን እግዚአብሔርን ፍለጠኝ ቁረጠኝ እያሉ የሚባል መሀላ መቆም አለበት የሚለውን ነገር እስማማለሁ። እናንተ እንደምትሰሙ እንደምትረዱ፣ ወይም ደግሞ ኦዲየንሳችሁ እንደምታከብሩ ስለማቅ ነው ወደ እናንተ ይህንን ሀሳብ ያሁ ይዞ የመጣሁትኝ። እንዲሁም ደግሞ ኮሜንታተሮች ቢጽፉላችሁም ቶሎ የምትመለሱ ልጆች ናቸው። ስለዚህ መሀላ አስፈላጊ አይደለም። ረዱዬ ብራንክ እንደሆነ እያወቅሽ መማል የለብሽም። ከዚህም በኋላ ማለት ነው፣ በመቀጠል የተደረገው ፕራንክ በጣም አሪፍ ነው። ዮባ እንግዲህ ከልቡ ነው ፕራንክ የተደረገው። እውነት ለመናገር ጌጣጌጥ ምናምን ፈጣሪ አንተ የሰጠኸኝ በቂ አይደለም እያልን ስለሆነ፣ በተለይ በመንፈሳዊ ነገር ላይ ጠንካራ የሆናቸው ልጆች እንደዚህ አይነት ነገር ላይ እንዳትገቡ ለማለት እወዳለሁ። ጠንካራም ባልሆን ግን እንደዚህ አይነት ኮተታ ኮተት ነገር ማስገባት አልፈልግም በሰውነቴ ላይ። በጣም የማይፈቀድ በሃይማኖታችን የተከለከለ ነው። አፍንጫ ተበስቶ ጌጥ መለጠፍ፣ ቀለም መቀባባት፣ መለጣጠፍ፣ መለዳደፍ የሚባሉት ነገሮች ለእኛ ለኦርቶዶክሳውያን የተፈቀደ ስላልሆነ ባትጠቀሙ መልካም ነው። በተለይ በስጋው ደግሞ ጋብቻችሁን የፈጸማችሁ እህት ወንድሞቼ፣ ለታይት አይደለም። ስጋው ደግሞ የምንቀበለው ልንማርበት፣ ልንድንበት በስጋም በነፍሳችንም ሰዎች ልናስተምርበት እስከሆነ ድረስ እንደዚህ አይነት ነገሮችን አትጠቀሙ። ብዙዎቻችሁ በስጋው ደግሞ አግብታችሁ ሶሪ ትለብሳላችሁ፣ ሜካፕ ትቀባላችሁ፣ ጸጉር ትቀጥላላችሁ፣ ምንም አታረጉት ነገር አለ። ስለዚህ ስጋው ደግሞ እናንተ ለመዳኛ ሳይሆን እየተጠቀማችሁ ያላችሁ ለሰው ታይታ ነው። ስለዚህ እንደዚህ አይነት ነገር አትጠቀሙ። ቃልዬ ዋት በጣም ነው የምወድላት ሁሉ ነገሯም ማለት ነው። ልቦናችሁን አይለውጦ ለማለት እወዳለሁ በዚህ አጋጣሚ ቃልዬ የአዲስ ባል ሚስት ማለት ነው የዮባ ወንድም ሚስት ማለት ነው። ስለዚህ ረዱም በነገራች ላይ በጣም ምርጥዬ ልጅ ናት። ያው ሶሪ ነው እሱንም ታስተካክላለች ብዬ አስባለሁ። ሌላው ደግሞ በቃ እርግት ያለ ልጅ ናት ከቃልዬ ጋር ድምጻቸው በጣም የመሳሰሉ ብዙዎቹ በቃ ቃልዬን ቃልዬን ይላሉ። እኔ ራሱ መጀመሪያ ላይ ተማማጭ ብላስ እስከሚመስሉኝ ድረስ ማለት ነው እና ከዚህ በኋላ ቃልዬና ረዱ ይመጣሉ በዚህ ቻናል እያመጣውን በተፈታቸው የምር እና እነሱ የት መድረስ ነበረባቸው። እኛ ግን ወሬ ስለምንወድ ወሬ ያለበት ቦታ እየሄድን ወሬ መንፈተፍተውም ወሬ ነው። ምክንያቱም ስለማታዩን አሁን ይሄ አይታይም አቃለሁኝ ግን ደግሞ በቃ አንዳንዴ በራሳችን ሰዓት የሆነ በቃ ፈታ የሚያደርገን የሚያስተምረን ቦታ መገኘት እንዳለብን ይሰማኛል እና ለራሳችን ለራሳችሁ ጊዜ ስጡ። እዚህ ጋር በነገራችን ላይ አንድ ኮሜንት ላስገባላችሁ እና ገርሞኛል የኛ ባንድ ፋሚሊ ናት እና ፈታን ያደረገችኝ ይቺ ልጅ በጣም ጎበዝናት። ሁላችንም ቤት ትገኛለች። ሁላችንም ቤት በቃ እያንዳንዱ ቤት ኮሜንቷን አገኘዋለሁ። በጣም የምትገርም ልጅ ናት፣ ጎበዝናት። በጣም ነው የምታበረታተው ሰውን። ሙስሊም ናት፣ በቃ ደስ የሚል እንትናላት። ብዙ ቤት አልሐምዱሊላ በሉ እያለች ነው የምጽፈው። እዚህ ቤት ግን ፈታ የሚያረግ ኮሜንት ጽፋለኝ። ቡታጅራዎችን እያየሁ ከመቃጠል እናንተን እያየሁ ፈታ ብል ይሻለኛል ብላለች። እውነት ነው። እዛ መንደር በቃ ጠቅላላ ከላይ እስከታች ህይወታቸው ድራማ ሆነ። ገንዘብ ገንዘብ ገንዘብ ውፍ ውፍ ውፍ ለነገሩ እኛም እኛም እኮ ከነሱ አልላቀቃለን። ስለዚህ እንዴት አድርገው እነሱ ከዚህ መጥፎ ስራ ይውጡ ማለት ነው። አንዳንዴም እንደዚህ ራሳችን እናስተውል፣ እንወቅ ለማለት ማለት እወዳለሁ። ይማሮቼ፣ ውዶቼ፣ ፍቅሮቼ በጣም እንደምወዳችሁ አትርሱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በዚህ እንዳልተለመደ አውቃለሁኝ፣ ግን እየቀላቀለን እንዲለምድ እናደርጋለን። እወዳችኋለሁ። መልካም ጊዜ። ቻው ቻው።